ውስጢ አንቺ አትከፍሽም እንዴ? ሳይወራ ነው። አሰምም ምን አይነት ደንቆሮ ናት። በእናታቸው ስትዘማለች እነሱ እንደለቀቁ ማለት ነው። እንደለቀቁ አንቺ ላይፍን መግፋት አለብሽ።

መጨረሻ ላይ ምን አ ሪካሽ ብለው ከሆነ ወጣ እያምሬ ነው ወይ ከብሮክ እንደዘነት ነገር ይወጣሉ እያላስብ ግን በጣም ተናደ ተመራ አይደለም። እኔ እኮ የለበሰችውን ልብስ እዩያት፣ ውር ውር ውር ትላለች ክብሪታ። ሰማችሁ? እኛ እኮ ሼር አድርገን እኮ ነው የምንመለሰው ሐቤት እናንተ። እኔ ከዚህ በኋላ የምር እንደዚህ ላይፍ ቲክቶክ ላይ ተቆርጧል እኮ የእኛ ድምፅ።

ሳየተዘ አሮጊት የሆነችው ሴት ማለት ነው። የሆነ ደግሞ ሴትዮዋ እናንተ ራሱ ለከ ሴቶች እንደዚህ ነው ይረከሳችሁ። እሷ እውነት ብትፈልግ ኖሮ ካሜራ ትደቅናለች ብለህ የሆነ አሮጊት አለች ሰድባለች እኛን ማለት ነው። እሷንም ደግሞ አንድ ቀን እንከፍላለን ዋጋን ማለት ነው። የትኛው ናት? ቲክቶክ ላይ ነው። አይ ቲክቶክ ላይ ማለት ነው ቪዲዮ ሰርተን ማለት ነው። ውዶች ዬ ደህና ዋላችሁ። ውስጡን አላየሁትም፣ ማለት እኮ ከላይ አለ ዲ አ አለን አለን፣ አልሐምዱሊላህ እና የዛሬ ቪዲዮ እንዴት አየሽ? እኛማ አሁን ቀና ብለናል። አንቺ እኔማ ምን ቀና እላለሁ?

ዛሬ እኔ በጣም ደስ ብሎኛል። ብሩኬ የሰራ ስራ የሚያወራ ነገር የሚገባው ነገር ነው ያሳየ ማለት ነውትለ በጣም ይቀ በነገራችን ላይ አንዴ ገብቷል። በቃ ብሩኬ እንደዚህ ዛሬ ገብቷል እንደገባ ማለት ነው። ያ አልጋ ላይ ወልቀ ተኛለሁ

ምን ለችሁ? ከዛ ለብሰሽ አብረን ትተኛለሽ ወይ ስላት እናስብበታለን አላት። ፈጣሪ እያቃጠላ ምን እያውቃል ፈጣሪ ፈጣሪ